ይቅርታ ብለን መካስ እንዳለብን፣ በቃ ከአንተ ይለፍ የሆነ ነገር አርገህላት በሰላም ብትታረቁ እኔ በጣም ደስ ይለኛል። አምስት ሳንቲም አልሰጣትም። እሷ ንግድ ነው፣ ይሄ እርዳታ አይደለም። ምን ማለት ነው መታረቁ? ሌላ አርግላት ማለት ሌላ። አፈራት በላ አምስት ሳንቲም ዱዴ አባ ዱዴ ያጸልዳለን ጂ ባኪሽ ለምናፊዱን ይላላ ሰጠት ያለሽ እንዴ ምን ማለት ነው? አይደለም አይደለም ሴት ልጅ ብላ ገደል ትግባ ሴት ልጅ ወንድ ልጅ የምታከብር ትጨርስ ሴት የምትባለው ልጨርስና አንዴ ልጨርስ የማይገባትን ይስጣት ሳይሆን እኔ ውስጡን እሱ የሚያቀው ነው እሱ ፌራ እኔ እንዲህ አደርጋለሁ የሚለው በጭንቅላቱ ያለው ነገር ካለ ነው እንጂ እኔ ይሰጣት ብዬ ወንድሜ ነው ላስገድደው አልችልም የማይገባትንም አይሰጣትም ግን። ከሰው ጋር ሁሉ በሰላም መኖር የመሰለ ነገር የለም። ለምን እንደዚህ አይነት ነገር ይፈጠራል? ሴት ልጅ ስለሆነች መጥፎ ነገር አድርገው፣ ሴት ስለሆነች ለሴት ሊደረግ አይችልም። ግን ፊል የሚያደርገው ነገር በልቡ ካለ እሱ ነው የሚያውቀው፣ ፌራ ነው የሚያውቀው። እና በዚህ ምክንያት ነው እንጂ በሌላ ነገር አይደለም። እና ፌራ፣ እኔ እንደ ቤተሰብ ከሁሉም ጋር ታርቀህ በሰላም ነገሮችን ቢዘጉ ብዬ ነው የማስበው። ምክንያቱም ለአንተ መሲ መሲ ብዙም ሳይሆን አላበሻም አላበሻም፣ ይቅርታ መሲ አላበሻዬ። እኔ እንደማውቀው በጣም ጠንካራ ሴት እንደሆንሽ ነው የማውቀው። ሄ እና ለዛ አደንቅሻለሁ። ገብቶሻል? ሴት ልጅ እዚህ ምድር ላይ መኖር ያለባት ጥራ ግራ እንጂ ፆቷን ተደግፋ አይደለም። እና ፕሊስ ሴት ናት ወንድናት እንትናት ዘርናት ምናምን ብለን እንትን ላይ ባል እዚህ ምድር ላይ የሆነ አጀንዳው ስንገባ አጀንዳውን ተከትለን ስትሆነ ድረስ አጀንዳውን ይዘን ነው መውጣት ያለብን፣ ፆታችንን፣ ሃይማኖታችንን፣ ሰፈራችንን ይዘን መውጣት ይሄ አጉል መዳከም ነው። አጉል ሴት ልጅ ሁሌም ከዘራ ትፈልጋለች ብሎ ተማምና እራሷን እንትን ብላ እንድትኖር ማድረግ ነው። እና ሴት ናት ምናምን የሚለውን ነገር አቆመት። ሴት ነኝ ካለች ትራክ የወንድኖ ትላላችሁ። እንግዲህ ትራክ ላይ ምን አንጠለጠላት? እና ፕሊዝ፣ መስዬ ይገባኛል። ከሁሉም ጋር ፌር ለመሆን ምናምን ነው ይገባኛል። ጥሩ የተቀደሰ ሀሳብ ነው። ግን አንዳንድ ጊዜ አማኑኤል ገብቶ ጤነኛ ነኝ የሚል ሰርተፊኬት አይሰራም። ቴንክ ዩ፣ መስዬ ግቢ እኔ ዝም ብለ፣ ኦኬ መሲ ዘመድ ናት ቤተሰብ ናት። እኛ ይህን ልጅ አመት ላየ ነው። ጂጂ ማርያምን እኔ ከጠዋት እኮ አንተማ እንዲህ ነው ታራመስ ቆይታለች። እኔ ፊራ ይህ ሁሉ ነገር አሁን ላይ የደረሰብን ነገሮች እኔ በስልክ ሁሌ የምቀጠቅጠህ ነገር ነው። ሁሌ ተውልሃለሁ። እኔ ጋር ያሉ ቪዲዮዎች አንተ አይዲ አወጣሃላቸውን ልጆች በፖስታቸው እዚያ ያለ ሰው ሁሉ አፉን ይይዝ ነበረ። አንድ አይዲ የሚሰራው የኢማራ ዘጠኝ ሺህ ወይ ስምንት ሺህ ድርሃም ነው። የምህረት አዋጁ ጊዜ ለስንት ልጆች አሰራክ? እኔ ጋር አሉ መረጃዎች ኦኬ እንደገና ደግሞ ኢትዮጵያ የሆነ አካባቢ ላይ እንደዚህ አይነት ችግር አለ ስትባል፣ በውስጥ እኔ በሚዲያ አይደለም የምመልክ፣ በውስጥ ነው። የሚዲያውንማ የሚዲያዎቹ ያወሩት እኔ ጋር ያሉ አይዲ ሶስት ዓመት አራት ዓመት ሰባት ዓመት ስምንት ዓመት ወረቀት ሳይኖራቸው ቤተሰቦቻቸው እንትን ሳያገኙ የተቀመጡትን አይዲ ያወጣላቸውን ቤት ይቁጠራቸው። እነሱ ቪዲዮዋቸው አለ እኔ ጋር የባንክ እንትን አለ። ለእኔ ያስገባው እኔ ነኝ እንጂ ወሰድኩኝ። አይዲያቸው እንዲሰራ ወረቀታቸው እንዲሰራ ሳስተካክል ነበር። ትግራይ ትግራይ ትግራይ ላይ ማነች ሚኪና ማን ነበር የሰበሰቡት ሚኪና፣ ሎዛ ስንት ብር ነበር እዛ የሰጠውት? እንግዲህ አስብ። የትግራይ በአምስት መቶ ሺህ ብር ነበር አይደለ መጀመሪያ ላይ ከዛ ደግሞ እኔ ጋር እኔ ቤት ደግሞ በነበረው እንትን ላይ እዛ ሙሉ አንድ የጦር ካምፕ ውስጥ ደግሞ ለነበሩ ለአብዛኞቹ ደግሞ የበዓል ማዋያ ብለህ ወደ ሁለት መቶ ሀምሳ ሺህ ብር ነው ምናምን። ይሄ ይሄ እኮ በሚዲያው አጠቃላይ ሚዲያ ላይ ያልወጣ ነው። ትግራይ ላይ ኦልሬዲ እንደውም የአመራሮቹ ምናምን በተገኙበት እዚህ ዜና ላይ ሁሉ ወጥቶ ነበረ እና ቪዲዮ የለም። አሁን እኔ እውነቱን መሲ ስላለች ነው የምነግራት። ፊራ ይሁሉ እናስተናገር የእኛ ቤቶቹ እንዳይነሱ

ሴፍቲ ነገሩን ነው እንጂ ያነሳ ነው እኮ ጂጂ፣ የውልሽ ፊራ በገንዘቡ ሰጥቶ ነው የሰው ሀቅ ወስዶ አደለ፣ የሰው ላብነክታ አደለ፣ የሰው ብር እንትን ብለህ አደለ፣ ወይ ደግሞ እንደማንኛውም ሁሉም ቤት ገዝት ላይ ተገኝተ ምናምን አይደለም። ይሄ ሁሉን ውርጅብኝ የሚወርድብህ ገንዘብህን ከፍለክ ነው፣ የራስህ ከአካውንት ከሰተክ ነው የምትሰደበው። ፊራ የሉ ኦኬ አንድ እኔ ደግሞ አንድ እኔ እራሴ ብዙ ተቀመጥኩኝ። የስራ ህኒት ሳራ መሻዬ ሁላችሁም አመሰግናለሁ። እንደምወድሽ ልንገርሽ እንደምውድሽ ልንገርሽኮ በንግግር ምን ቅር ያላችሁ ነገር ካለ ይቅርታ። ፌራዬን ስለምወደው በጣም የማከብረው ወንድሜ ነው እንድናገሩትም ውይ እኔ ማርኛም እንወድሻለን። ለዛ ሳይሆን ገባሽ አንቺ በየዋህነትሽ የተናገርሽው ለመዳን እንደማይሆን እንደው ላውራበት ስለ ሻውሪ ማማዬ ሳራሀበሻ አልሀበሻ የኔ እናት ኔ መልካ አንቺ አሁን የተናገርሽው አነጋገር በቃ ሁሌ የምታረጊያቸው ነገሮች ናቸው። ሰውም በማስታረቅ ደረጃ እንጂ አሁን ነገሩ ምን ይሁን ምን ይሁን እራሱ እንደኛ አይደለሽ። ትክክል ያልሽው እውነትሽን ነው። ቢታረቅ ለልጅቷም ካለ ሁኔታ እን እንዳለ ብሩን ቢሰጣት ና ምን ብትሆን ከአንቺ ሁኔታ እኔም ራሱ እንደዛ ነው የማስበው ግን የማይሆንባቸው ብዙ ምክንያቶች አሉ። በጣም ርቃ ሄዳለች። በጣም ሰውን አታካርጋለች። በሱ የተነሳ ደግሞ ሌላ ነገር ውስጥ እየተገባ ነው። መጠቀሚያ መሆናለች። የዋ ስለሆነች ልጅ ታ ነገር አትለ የዋ ናት። ስለማጣፍ ነው። እኛ ጋር ቁጭ ብላ ተሰዳድረን እኛ ቤት ውስጥ መታ የኦሮሞ ሕዝብ በፖለቲካው ጥርቅር ጋርጋ ከስር ሆና ጊዜ እያስገብ ትለኛል። እኔ ሱዳን አደለው እንግዲህ ከዚ ቤተሰብ ነው የመጣው እንዲህ አይነት የዚህ የዋ ልጅ ናት። ኦኬ ሌላው ደግሞ ምንድን ነው አሁን ሰራዬ ወድሻለሁ፣ አፈበሻለሁ። ያንን ያንልነግሽ ነው። ሁላችሁንም ወዳችኋለሁ። ፌራዬ አይዞህ፣ እግዚአብሔር ካንተ ጋር ነው። ወደ ሰላሙ ብትሄዱ ጥሩ ነው። ሁላችሁም አመሰግናለሁ። እኔ ደግሞ አሁን ሄለን አንድ መልሳለ ቅድም ቅድም የተናገርሽው ነገር ምንድን ነው? ለምንድን ነው ቴዲ ዋሳነ የዋ ነው ጓደኝነት ነው ጥፋተኛ አደለም የምትሉት? አለ ይልሽ አንዳንድ ጊዜ ብልጦ ነው መገኘትን የመሰለ ነገር የለም ይሄ ልጅ ሙያው ጋዜጠኛ ነው። ጋዜጠኛ ነኝ ብሏል። እኛም እራሳችን በሙያው ውስጥ ሳንኖር ው ሆቢያችንን ወይንም ደግሞ ያለንን ታለንት እዚህ ላይ እየሰራ ነው አደለ፣ ነገሮችን እንደዚህ እንትኔ ማለት ነው አሁን ካንችም ማለት ነው። ይሄ ኔኔ ልጆች አባት ድረስ ቆርቆሮሽ እስከ ማቅረብ ደርስ ይሄ ሙያ ነው። አሁን ለምሳሌ ሙያ ነው፣ ሆቢሽ ነው፣ ወደ ብር ለውጣ ሸዋል። እንደዛ ማለት ነው። ይሄ ልጅ ሙያው ሰዎች እዛ ጋር እየመጡ እውነታውን፣ ውሸታውን፣ ጥፋተኛውን እንትኑን እያመጣ የሚያቀርብ ነው። በፖለቲካው ነው የሚታወቀው፣ ግን በግለሰቦችም ላይ ብዙ ጊዜ ይህንን ነገር ሰርቷል። ቴዲ ዋሳ ይሄ ሙያው ነው። ስህተት የሚሆነው ምን እንደሆነ ታውቂያለሽ? ስህተት የሚሆነው ሙያሽን ባልሆነ መንገድ ወስደሽ ወይ ወደ ብርም ሊሆን ይችላል ወይ ወደ ጥቅምም ሊሆን ይችላል ወይም ደግሞ በሐዘኔታ አሁን ቅድም እንዳልሽው ሴትነትን ተሸክማ ስታለቅስ ምናልባት ልጁ ጽሑፉን አንበበሽ እንደሆነ ሙሉ ሙሉን ጽሑፍ አንበበሽ እንደሆነ ትህትና የተሞላበትና ሐዘኔታ ያለበት ነው። ከቴምር ጋር ያስቆመው ቴዲ የጋዜጠኛ ሙያነቱን ርስት አርጎት በሴትነቷ እች ልጅ አልቅሳ ተበድያለሁ ብላ የተጋጨው መኪና ፊት ለፊቷ አቁማ ታሪኳን ከኤስ ከዜድ ነግራ የቴዲ ልብ ውስጥ ገብታለች። እዚህ ጋራ ቴዲ ሙያውን ረስቷል። አንደኛ ለምን ተጎድታለች ብሎ ነው ያሰበው። ይሄንን ደግሞ የሚያስብለው ለምንድን ነው ታውቂያለሽ? የፊራውን ከባድነት ፊራውን አይቶታል። በጣም ባለ ሀብት ነው፣ ወጣት ነው፣ እግዚአብሔር ይመስገን ጤና አለው። ሶስት ነገር የታደለው ከተመር ጋር ስታስተያየው ማንም ያዝንላታል። ለተመር በተለይ ሴትነቱ ሲጨመርበት ማንም ያዝንላታል። ቴዲ ግን እዚህ ጋር ያደረሰው ሙያው ነው ጋዜጠኝነት። ሙያውን አውቶማቲክ ረስቶታል። አንድ ሁለተኛ አጠገቡ እነማን ናቸው ያሉት? አካባቢው ላይ እነማን ናቸው ያሉት? ሶስተኛ፣ እዚህ ጋራ ብር ሊሰራ ነው። በመጀመሪያ ፊራ ከፊራ አይ ዶንት ኖ። አሁን እዚህ ጋራ እንዲህ ነው ማለታቸው ፊራ የዛሬ ገስቶቹን አይተሻል? ያ ያ እያያቸው ነበር፣ አይተሻል? እንግዲህ እነሱ እነሱን ካየሽ እያያየው ቴዲ አዋሳ ራሱ ታፍኗል። አላ የሽም እንጂ ዋኖፊም ጂጂም ቅድም፣ እኔና ዮኒ ገስታ አብረን ገብተን ነበር አይደል? ያን ጊዜ አንድ ሺህ ሰው ምናምን ከእኔም በእሱም በኩል ነበረ። እኔናሱ እሱ እያወራን ሄሉ የአንቺ ዮኒና ሴጅ ናቸው የሳፈናቸላይ ላይ ገባል ብሎ ማስታወቂያ ሲሰራ ነበረ፣ ፊራ ገብቷል። ከዛ ዮኒ እንደውም እኔ ማውራውን አስቁሞኝ ምን አለኝ? አንድ ማስታወቂያ ለስራ አለኝ። እኔ ደግሞ የሆነ ቅባት ማስታወቂያ የሚሰራውላን የመሰለኝ እሺ አልኩት። ስለ ቴዲ አዋሳ ትልቅ ዜና አለኝ መረጃለኝ እያለ ነው። ከሰላሳ ደቂቃ ነው ከአንድ ሰዓት በኋላ ይገባል አለ። ምክንያቱም በማንኛውም መንገድ የሆነንና ፍራኦልን ማለያየት ይፈልጋል ያ ሁለተኛ ደግሞ የተጠበቀ ስጦታ ነበር በቃ ግልጽ ነው የተጠበቀ ስጦታ ነበር ያ ነገር አልሆነም ስለዚህ በሽማግሌ ያለቀ ነገር በ12000 ሰው ፊት ከትላንትና ወዲያ ታረቁ ብሎ ሰርፕራይዝ አድርገው ዛሬ ለምን ይሄ ቶፒክ መጣ ለምን መጣ አላዋጣም በዛ በኩል የተደጎመ ነገር አለ፣ ሂድበት። ይሄ ልጅ ጋር ያለው ቴዲ አይደለም፣ ይሄ ልጅ ጋር ያለው ችግር ቴምር አይደለም። የዚህ ልጅ ጋር ያለው ችግር ማን እንደሆነ ታውቃላችሁ? ትምህርት ቤቱ ፓርስኩል ምንድነው? ትምህርት ቤቱ ምናምን ቢዝነሱን ሊዝ የተቆጣጠረ አንድ ሻሮ ያለ በቃ፣ ይሄ ግልጽ ነው። ብልታል። ይሄንን ስትፈልጉ እኔ ከድሮም ታውቂኛለሽ የተናገርኩት ይሆናል። ምናልባት ላጠፋ እችላለሁ፣ ልናገር እችላለሁ። ከባክ ሳይዱ ግን የተሰራ ሴራ አለ። ቴዲ ላይ የሚጫወቱበት ቴምር ላይም የሚጫወቱበት አስር ደግሞ ያ ሻቢያ ገብተዋል። እነሱ ቢዝነሱን መቆጣጠር ነው የሚፈልጉት። ይሄ ቀላል ነገር አይደለም። ሶስት ዓመት የተረሳ ነገር ሶስት ዓመት ተቀባይነት የሌለው ነገር እንዴት በቴዲ አዋሳ መጣ? ለምንድን ነው ቴዲ አዋሳ? ከዚህ የበለጡ ጥፋቶች አሉ፣ ከዚህ የበለጡ ችግሮች አሉ። ለምንድን ነው እነሱን ይዞ ማይመጣ? አያስፈልጉም፣ ተቴላቸው አይረቡም። እዚህ ልጅ ላይ ግን የቢዝነስ ጉዳይ አለ በቃ ይህ ግልጽናጭአነጂ ግልጽና ግልብ ራሷ እቺ ምናምንት ምንድን ነው በአራት ነጥብ የምትፈልጊው ከፊራ ተብላ ስትጠየቅ ምንም ነገር ስሙን ማጥፋት ትላለች ገባሽ ታዲያ ስም ለማጥፋት እንዴት ነው ሀቋ ይውጣ እያለ ደጋግሞ የሚያመጣው እሱ እራሱ ከጀርባ ማን አለ አትሪዮልሽ ምታቂውልሽ እኔ ከፊራ ፊራ አያውቅም እያለችው ቴምር ጀልባ ደግሞ ያለው ፊት ለፊት ምን ምን ይላል መሰለሽ፣ አይስክሉ ብዙ ገቢ የለውም። ምንድን አይስክሉ አልኩ፣ ትምህርት ቤቱ ብዙ ገቢ የለውም። ያንን ያጠራሉ። ሁለተኛ ተመልሰው ደግሞ አስር ተማሪ ያስመረቃል በሳምንት ይላሉ። ስ ኢማጅን አይ ቲንክ አስር ተማሪ ከሆነ መቶ ሺህ ዶላር ድረስ የሚገኝበት ትምህርት ቤት ነው። አስቢው። ሶስተኛ እሱን ባክግራውንድ ወንጀለኛ ነው ምናምን ያለ እንደዚህ። ባክግራውንድሽን የሚያጣራው ኢትዮጵያ የሆነን እንደዚህ ጠላት ለጠላት ልንሆን አንችልም። ኢትዮጵያ የሆኑ የቢዝነስ ማይንድ ያለ የእሱን ስም አጥፍተው አክስረው ቦታው ላይ ሊተከል የተዘጋጀ አንድ አለ። በቃ ይሄ ነው ይሄ ነው። በነገራችን ላይ ጋይስ፣ አልገባችሁም፣ እንጂ በአሁን ታይም ላይ በአሁን ታይም ላይ እምዬ ማርያምና ኢየሱስ ኦሮሞ ነው የሚል ታሪክ ቢሰሙ ኦሮሞና የማርያምን እነ ማሀሪና እነ ሚኪ ቁጭ ብሎ ሲሳደቡ ነው የሚውሉት። አልገባችሁም? እናንተ እኔ ቴዲ ላይ የምናደደው እንዴት እነሱን ታስገባለህ ነው። ባለፈውም የረገጥኩት ይሄም አለ ገባችሁ። ቴዲ ነው ፊ ላይ ደከመው ይመስላል። ለማንኛው

ሄሉ ያልገባሽ ይሄ ነው። ለዚህ ነው ስማርት ነኝ ይላል እኮ ቴዲ እንዴ እንዴ እኮ እሱን እሱን እሱን እኮ ለዛ ቴዲ ከዚህ መቆጠብ አለበት ነው ቴዲ ከዚህ መቆጠብ አለበት። ቴዲ መቆጠብ አለበት ሲባል ደግሞ እኛም ልጃችንን ተው እንለዋለን። ይሄ ያለ ነው። ሲያጠፋ ተው፣ የሆነ ነገር ሲያርግ ተው፣ የሆነ ነገር ሲሆንም አለን። እንደዛ ነን እኛ በቃ ዳስ ሴት ሌላው ሄሉዬ ምን መሰለኝ፣ ሌላው ቢዝነሱ ቢዝነሱ ቢዝነሱ አዎ ቢዝነሱን ለማጥፋት ጅኒ ምን ጥርሴ በሱ ህይወት ላይ በምን ላይ በምን ላይ እሱ ቱ ቢ ኦነስት በኛ ሊብስ ይችላል። እንደዚህ አይነት ነገሮች በእኛ ሊብስ ይችላል። ይሄን ባንሞካከር ጥሩ ነው ነው የምንለው። ካሁን በላ እንደውም በደንብ ነው የምንከታተለው። ስለዚህ ፈርዘር ከተካሄደን ፈርዘር እንሄዳለን። ሄሉዬ በአጭር የሚቋጭም ከሆነ በአጭር ይቋጭ። ከዛ በተረፈ ልጃችን እኛ ሄሉዬ አይኖ አይኖ ሰው ልጅን መርዳት፣ አዛውንትን መርዳት፣ የታመመን መርዳት በጣም ባህሉም ነው። የኦሮሞ ባህሉም ነው። ጉድፈቻንም ፈቻንም ሄሉዬ አንቺ ታውቂያለሽ። አችመቲ ጉደቴ ኢገኬኛቲ ግዴታ ኦሮሞ መሆን የለብሽ። መወለድሽ ማደግሽ ራሱ እንደ ኦሮሞ ነው ምናይሽ እንደ ደም ነው ምናይሽ። ገባሽ ሄሉዬ? እምቤት ስለዚህ ጉድፈቻ እንኳን ያለው ነው። እሱም ይሄንን በዚህ ስላደገ የዋህነቱ ነው ብሄር ሳይል ቀጠነ ወፈረ ምን ሳይል ማለት ሳይል ከሰከስ ከምንም ከምንም ሳይል ከማንም ምንም ሳይፈልግ በማድረጉ የዋህነቱን ተጠቅመው ግን አታክ ሊያደርጉት ከመጡ የባሰ ነገር ነው ነው የሚጠብቅ ነው። አሁን ከተናገርሽው ላይ ፊራ ደክሞታል። ከመዝጋቱ በፊት አንድ ነገር እንትን እናርግ፣ በእኛ ማለት እኛ አይደለም እናረግ። ዛሬ ደስ ፊራ አልረዳንም ነው አለ የሚባለው። ከአሁን በኋላ የእሱን ስም መጠበቅ የምትችሉት የተደረገላችሁ ሰዎች እግዚአብሔር ነው የሚጨምረው፣ የሚያጸድቅላችሁ ምናምን። ግን መታችሁ የምስክርነት ዝግጅት ማታ እናደርጋለን ትገኛላችሁ፣ አለበለዚያ እነ ትሪ ሙልጮች ናችሁ ማለት ነው አራት ነጥብ